ሰላም ሰላም ውድ የተከበራችሁ የቻናሌ የተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት። እንዴ ምንድን ነው የምሰማው? በነገራችን ላይ ማለት ነው ዛሬ ብሩኬና ሀይሚ አልመጡም። ነገር ግን የሆነ ሁለት ሰዎች ለእኔ ብሩኬና ሀይሚ ተጋይተዋል ለዛኔ ያልመጡት ምናምን የሚል ቴክስት ደረሰኝ። ምን ጉር ነው? እንዴ ውዶቼ የት ናችሁ ምንድን ነው እየተደረገ ያለው ይሄ ነገር እውነት ነው እንዴ እኔማ እናንተን መጥቼ ልጠይቅ ልጠይቅ ብዬ እናንተን ልጠይቅ መጣሁኝ እኔ በደፈነው ያልተረጋገጠ ወሬ እንደዚ ነው ብዬ መጥቼ አልናገርም ነገር ግን እስቲ እናንተን ልጠይቅ ብዬ ነው የመጣሁት የሴጣን ጆሮ ይደፈን የሴጣን ጆሮ ይደፈን ማን ደስ ይበለው ብሎ ነው እንደዛ የሚለያዩት እኔ እንጃ እኔ እንደዚህ አይነት ወሬ የምታወሩ ሰዎች ከእንደዚህ አይነት ድርጊታችሁ ብትቆጠቡ ጥሩ ነው ለምንድን ነው ግን እንደዚህ አይነት ነገር የምትመኙላቸው? ለእነዚህ ልጆች የሆነ ጊዜ ሲቀሩ የሆነ ነገር ማለት ትወዳላችሁ፣ የሆነ ነገር ማውራት ትወዳላችሁ። የሆነችዋማ ምን ብላ ቪዲዮ እንደሰራች ራሱ በጣም ነው የሰቀጠጠኝ። ሰው በዚህ ልክ ይዋሻል እንዴ? እኔማ ተረጋጉ፣ ምናልባት ከበከባድ ፕራንክ ሊመጡም ይችላሉ፣ ሳይመቻቸውም ሊሆን ይችላል የቀሩት። እባካችሁ ተረጋጉ በሚል መላሽ ሰጠሁኝ። ግን እኔ በጣም እኔ የደነገጥኩት ምክንያቱም የሆነ የሆነ ቦታ ደግሞ ሳይ አዘን ምናምን ነገር አድርገዋል። እንዲሄ ነገር ምንድን ነው ብዬ በጣም እንድጠራጠር አደረገኝ። ሌላው ነገር ደግሞ ሀይሚዬ ጧት ፖስት ካደረገችው ጋራ አያይሼ ምናምን ነገር እንዲሄ ነገር ምንድን ነው ጥርጣሬ የፈጠረብኝ። ምንድነው መለየትን የሚያስተምርህ በጣም ከቀረብከው ሰው ነው እንደዛ የሚል አይ ቲንክ እንደዛ መሰለኝ የሚለው ፖስቱ ማለት ነው። እኔ ቪዲዮም ሰርቼበት ነበረ። ከዛ ያንንም አሳሰብኩኝና በቀጥርጣሬ እንዲፈጥርብኝ አደረገኝና እስቲ ቪዲዮ ልስራ ለማንኛውም ለቤተሰቦች ብዬ ይሄንን ቪዲዮ ሰራው ማለት ነው። ነገር ግን ምንድን ነው እየተወራ ያለው ነገር ምንድን ነው? እኔማ ግራ አጋባኝ እኮ እግዚአብሔርን አቃለሁ እየተወራ ያለው የምቀኛ ወሬ እንደሆነ አቃለውኝ።